በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። የተወዳችሁ ኦርቶዶክሳውያን ክርስቲያኖች በያላችሁበት ሰላም፣ ጤና እመኝላችኋለሁ። እንግዲህ በብፁ አባታችን አቡነ ገብርኤል ላይ ቅዱስ ሲኖዶስ ውሳኔ ሰጥቷል። ውሳኔው ምንድን ነው የሚለውን ነገር እገልጽላችኋለሁ። እንግዲህ እንዱላችሁም እንደምታውቁት ብፁ አባታችን አቡነ ገብርኤል በእመቤታችን ቤዛዊ ተኩሉ ናት አትባልም ትባላለች በሚል ኦርቶዶክሳውያን በሁለት ጎራ እንዲከፈሉ አንድም ደግሞ ከኛ ቤተ ክርስቲያን በውጭ እያሉ ደስታቸውን እንዲገልጹ የቤተ ክርስቲያን ትምህርት ያልሆነን ነገር በአውደ ምረት ላይ ገልጸዋል። በነገራችን ላይ ብፁዕ አባታችን አቡነ ገብርኤል የተናገሩት የእመቤታችን ቤዛ ትባላለች አትባለም ብቻ ሳይሆን አጠቃላይ የነገረ ድህነት ጉዳይ ላይ ከኦርቶዶክሳዊ ቤተክርስቲያን ባፈነገጠ መልኩ ሐሳባቸውን አስተያየታቸውን የሰጡበት ሁኔታ ነው ያለው። ይህም እንግዲህ ቋሚ ሲኖዶስ ጉዳዩን ተመልክቶታል። እንደምታውቁት በሰሞኑ ጉባኤ ኒቅያ በስፋት በቅድስት ቤተክርስቲያኒቱ እየተካሄደ ነበር። እንግዲህ ጉባኤ ኒቂያ ማለት በ325 ዓመተ ምህረት በኒቂያ በ318ቱ የቤተክርስቲያናችን ሊቃውንት ተሰብስበው የአሪዮስን ትምህርት ያወገዙበትን በማሰብ ቅድስት ቤተክርስቲያን ሁለንተናዊ በሷ ላይ ለሚነሱ ሃይማኖታዊ ጥያቄዎች ቤተክርስቲያን መልስ እንዳላት አባቶቻችን ተወያይተው ብዙ ብዙ ነገሮችን ነው እንግዲህ የተወያዩት። በተለይ በዚህ አሁን ባለንበት ዘመን ቅድስት ቤተክርስቲያን ላይ የሚነሱ በመናፍቃንም በሕዛብም በኩል የሚነሱ ብዙ ጥያቄዎች አሉ። ነገር ግን ቅድስት ቤተክርስቲያን ላይ እያንዳንዱ ጥያቄ መልስ እንዳላት ሁላችንም የምናቀው እውነት ነው። ኢትዮጵያ ኦርቶዶክሳዊ ተዋህዶ ቤተክርስቲያን ወይም ደግሞ ኦርየንታል ኦርቶዶክስ ቸርች አጠቃላይ ጥንታውያን ቤተክርስቲያናት የሐዋርያት ቅብብሎችን ያላቸው አብያተ ክርስቲያናት ናቸው። ከዛ ውጪ በእርሊ ቸርች ፋዘርስ የምናምን እነ ቅዱስ አትናቴዎስ፣ እነ ቅዱስ ሄረኒያስ፣ ሌሎችም ቅዱሳን አባቶች እነ ቅዱስ ዮሐንስ አፈወርቅን አባት አድርገን የተቀበለ ነውና የእነሱ ትምህርት ነው ትምህርታችን። የቅዱሳን ሐዋርያት ትምህርት ነው ትምህርታችን። ስለዚህ ቅድስት ቤተክርስቲያን በተለይ ጉባኤ ኒቅያን በማሰብ ላለፉ ሶስት ቀናት ብፁዓን አባቶች ሊቃነ ጳጳሳት እንዲሁም ደግሞ በተለያየ ቦታ ያሉ የቤተ ክርስቲያኑ ሊቃውንት በአንድ ላይ ተሰብስበው የመከሩበት ሁኔታ ነው ያለው። ታዲያ ቋሚ ሲኖዶስ ባለፈው በፍኖተ ጽድቅ ቴሌቪዥን ላይ ብፁሕ አባታችን አቡነ ገብርኤል ያስተላለፉት የስህተት ትምህርት ነበረ። አጠቃላይ ይህ እንዲመረመር እና ብፁሕ አባታችን አቡነ ገብርኤልም ደግሞ የመጨረሻ ውሳኔ እስኪሰጥ ድረስ በበዓታቸው ተቀምጠው ነገሩን እንዲጠብቁ ወይም እንዲጠባበቁ ቋሚ ሲኖዶሱ አዟል ማለት ነው። እንግዲህ እዛው ጠቅላይ ቤተ ክህነት ግቢ ውስጥ በበዓታቸው ተቀምጠው ነገሩ እስከሚወሰን ድረስ ይቀመጣሉ ከበዓታቸው መውጣት አልተፈቀደላቸውም ማለት ነው እንግዲህ ቅድስት ቤተክርስቲያን ስርዓት ያላት ቤተክርስቲያን ብፁዓን አባቶች ደግሞ መንፈስ ቅዱስ በመካከላቸው ተገኝቶ ውሳኔ የሚወስን ነው ብለን ስለምናምን የመንፈስ ቅዱስ ውሳኔ ስለሆነ ብፁ አባታችንም ይህንን የቅዱስ ሲኖዶስን ወይም የቋሚ ሲኖዶስን ሀሳብ አክብረው ይጠብቃሉ ብለን እናምናለን። አለበለዚያ ግን ይህንን መቀበል እና ይህንን መፈጸም ካቃታቸው ከቅድስት ኦርቶዶክሳዊ ተዋህዶ ቤተክርስቲያን ስርዓት፣ ትውፊት መውጣት ነው ማለት ነው እና ብፁ አቡነ ገብርኤል ይሄ ውሳኔ ተወስኖባቸዋል። ተወዳጆች እዚህ ላይ እንግዲህ የፍኖተ ጽድቅ ቴሌቪዥንም አጠቃላይ ታግዷል። በተለይ በኢትዮጵያ ኦርቶዶክስ ተዋህዶ ቴሌቪዥን ጣቢያ ላይ ስርጭት እንዲያገኝ የአየር ሰዓት አግኝቶ ሲንቀሳቀስ የነበረ ነው። ነገር ግን ዝማሪዎቹ ከቅድስት ኦርቶዶክሳዊት ቤተክርስቲያን ውጭ ነው እየተባለ የሚታማ እንዲሁም ደግሞ የሚያስተላልፋቸው ትምህርቶች ከቅዱስ ቤተክርስቲያን አስተምህሮ ውጪ እንደሆነ በግልጽ የሚታይ ነው። የፍኖተ ጽድቅ ማህበር እንግዲህ ባለሀብቱ አቶ ጸጋዬ ከዚህ ቀደም በክህደት ወይም ደግሞ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውጭ የሆነው የፕሮቴስታንትና የተሃድሶ ቤተ እምነትን ሲረዱ፣ ሲደግፉ የነበሩ ሰው ናቸው። ነገር ግን ተመልሽ ያለው ከዚህ በኋላ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አካል ነይም ብለው ፍቃድ ሲሰጥቷቸው በደንብ እያገለገሉ የነበሩ በመምህራንም ጉዳያች ከነሱ ጋር ከሳቸው ጋር ሆነው እንዲያገለግሉ ፍቃድ የሰጡ ነበሩ። እንግዲህ እንደሚወራው ብዙ መምህራን በፍኖተ ጽድቅ ማህበር ተገኝተው አስተምረዋል። ነገር ግን እነሱ ያስተማሩት ትምህርት በአየር ላይ እንዲተላለፍ አልተደረገም። እነ መምህር እዮ ቢመኑ እነ መምህር ምትኩ በፍኖተ ጽድቅ ማህበር ተገኝተው አስተምረዋል። የእነሱ ትምህርት ግን አልተላለፈም፣ በቴሌቪዥን ወይም በዩትዩብ ቻናላቸው ማለት ነው። ነገር ግን በብፁ አባታችን አቡነ ገብርኤል የተሰጠው የክህደት ትምህርት በተለይም ዕለት ዓርብ የስቅለት ነታ በስቅለት ቤተ ክርስቲያን ተገኝቶ የጌታችን የኢየሱስ ክርስቶስን ስቅለት ከማሰብ በዛ በአዳራሹ ተገኝተው ይህንን ስቡት የሆነ ትምህርትን አስተላልፈዋል ማለት ነው። እና ቋሚ ሲኖዶሱ ይህንን ጉዳይ ባለፈው ተመልክቶ ነበረ። አሁን ደግሞ ውሳኔ በዚህ መልኩ አስቀምጧል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥንም እንግዲህ እስከ ዛሬ ድረስ በፍኖተ ጽድቅ የተላለፉትን መንፈሳዊ መርሃ ግብሮች እንዲያመጣና ለቋሚ ሲኖዶስ እንዲያቀርብ ለጊዜው ግን ፍኖተ ጽድቅም እንዲመረመር አምስት አባላት ያሉት ኮሚቴዎች ተዋቅረዋል እና ይሄ ትልቅ እምርታ ነው። በተለይ ዛሬ መናፍቃኑ በጣም ደስታቸውን እየገለጹ ነው። በተለይ በብፁዕ አባታችን አቡነ ገብርኤል እመቤታችንን ክብሯን የሚያዋርድ የሚያሳንስ ነገር መናገራቸው ለመናፍቃን ሰርግና ምላሽ የሆነበት ሁኔታ ነው ያለው። ኦርቶዶክሳውያን፣ ስለዚህ ይሄ ነገር ሃይ ሊባል እንደሚገባና ስህተት እንደሆነ ሊነገር ይገባል። ኦርቶዶክሳውያን በጋራ በአንድነት ቆመን በቅድስት ቤተክርስቲያን ላይ የሚደረገውን የክህደት የስህተት ትምህርት ሁላችንም በጥንቃቄ መመልከት እንደሚገባን ነው ይህ የሚያሳየው ታዲያ። በፍኖተ ጽድቅም ሆነ በነገራችን ላይ ብፁዕ አባታችን አቡነ በርናባስም ከዚህ በፊት በነገረ ክርስቶስ ትምህርት ላይ የቤተ ክርስቲያን ያልሆነ ሀሳብ፣ ትምህርት ሲናገሩ ይታወቃሉ። እሳቸውም ላይ ምርመራ እንዲደረግ ታዟል። የክህደት ትምህርት ከተገኘባቸው በተጨማሪ ደግሞ ብፁዕ አባታችን አቡነ ፊሊጶስ የቅዱስ ስላሴ መንፈሳዊ ዩኒቨርሲቲ የበላይ ጠባቂ እንዲሁም የደቡብ ኦሞ ዞን ሊቀ ጳጳስ ናቸው። እሳቸውም በነገረ ቤተክርስቲያን ትምህርት ላይ የሰሩት ስህተት ካለ በሊቃውንት ጉባኤ ታይቶ ተመርምሮ እንዲቀርብ የታዘዘበት ሁኔታ ነው ያለው። ይሄ በጣም ቆንጆ እና የሚደገፍ የሚበረታታ ሀሳብ ነው። እና ቋሚ ሲኖዶሱ እነዚህን ውሳኔዎች ወስኗል። ቅድስት ቤተክርስቲያን ክብሯን ጠብቃ አስጠብቃ ለትውልድ እንድትሻገር ሁላችንም ኦርቶዶክሳውያን ያላሰለሰ የራሳችንን ጥረት ያስፈልጋል። የእግዚአብሔር ቸርነት፣ የእመቤታችን ምልጃ፣ የቅዱሳን በረከት ከሀገራችን ኢትዮጵያ ከቤተክርስቲያናችን ኦርቶዶክሳዊ ተዋህዶ ቤተክርስቲያን ጋር አብሮ ይሁን እላለው ሀሳብ አስተያየታችሁን በኮመንት መስጫ አስቀምጡ፣ ቪዲዮ ላይክ አድርጉ። ይህ ሄኖክ ጌታነህ ዩቲዩብ ቻናል ነው። እግዚአብሔር ባርካችሁላችሁ ነው።